የሩሲያው ፕሬዚዳንት ጽሕፈት ቤት ክሬምሊን ዩክሬን ፈጥኖ የሚሆን ዘግይቶ ከሩሲያ ጋር ለመደራደር ትገደዳለች ብሏል። አክሎም የኪየቭ የመደራደር አቋም በየዕለቱ እየተዳከመ እንደሚሄድ ገልጸዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ ሞስኮ ለፖለቲካዊና ዲፕሎማሲያዊ መፍትሄ በሯ ክፍት መሆኑን፣ ሰላም እንደምትፈልግ ገልጸዋል። ነገር ግን ይህ እድል በሌለበት ሁኔታ ሩሲያ ለወደፊት ትውልድ ደህንነት ስትል ውጊያዋን እንደምትቀጥል ተናግረዋል። ፔስኮቭ አክሎም የዩክሬን ወገን ፈጥኖ የሚሆን ዘግይቶ መደራደር እንዳለበት ማወቅ ይኖርበታል። የኬቭ አገዛዝ አቋም በየቀኑ እየተበላሸ ይሄዳል ሲሉ አስጠንቅቀዋል። ይህ የክሬምሊን መግለጫ የወጣው የሩሲያ ኃይሎች በምስራቅ ዩክሬን የምትገኘውን የፖክሮቭስ ከተማን ለመቆጣጠር ከፍተኛ ጫና እያደረጉ ባለበት ወቅት ነው። ሞስኮ የዩክሬን ባለስልጣናት በሰላም ንግግሮች ላይ ለመሳተፍ ፈቃደኛ አይደሉም ስትል ትከሳለች። በሌላ በኩል ኬቭ ሞስኮ ጦርነቱን ለማስቆም የምታቀርባቸው ቅድመ ሁኔታዎች ተቀባይነት የሌላቸውና እጅ እንድንሰጥ የሚጠይቁ ናቸው ስትል በተደጋጋሚ ገልጻለች። ይህ ደግሞ ነገሮችን የበለ ለጠው ስብስብ አድርጓቸዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር እንዳስታወቀው የሀገሪቱ የአየር መከላከያ ኃይሎች በአንድ ሌሊት 216 የዩክሬን ድሮኖችን መጥተው መጣላቸውን አስታውቋል። ጥቃቶቹ በክራስኖዶር፣ በሳራቶቭ እና በቮልግራድ ክልሎች በሚገኙ የነዳጅ ኃይል እና የሲቪል መሠረተ ልማቶች ላይ ያነጣጠሩ እንደነበር ተገልጿል። በተመሳሳይ ዛሬ ማለዳ ሩሲያ በዩክሬን መዲና ኬቭ ላይ በሰነዘረችው ጥቃት ቢያንስ አንድ ሰው ሲገደል 15 ሌሎች ደግሞ ቆስለዋል። የአየር ጥቃቱ በበርካታ የከተማ ወረዳዎች የእሳት ቃጠሎና ውድመት ማስከተሉን የኬፕ ከንቲባ ቪታሊ ክሊችኮ ገልጸዋል። ጥቃቱ በቀጠለበት ወቅት ባለስልጣናት ነዋሪዎች የአደጋ ስጋት ማስጠንቀቂያው እስኪነሳ ድረስ በመጠለያ እንዲቆዩ አሳስበዋል። የኃይልና የውሃ መቆራረጥ ሊያጋጥም እንደሚችል አስጠንቅቀዋል። በሌላ በኩል የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ እስከ 2029 ድረስ በአውሮፓ ላይ ታላቅ ጦርነትን ለመክፈት እየተዘጋጀች መሆኑን ለሀገራቸው አጋሮች አስቸኳይ ማስጠንቀቂያ ሰጥተዋል። ፕሬዚዳንቱ በማህበራዊ ትስስር ገጽ ኤክስ ላይ ባስተላለፉት መልእክት የሩሲያን አቅም ለመቀነስ የዓለም አቀፉ ማህበረሰብ በሩሲያ ኢኮኖሚና የጦር መሳሪያ ኢንዱስትሪ ላይ የሚጥለውን ማዕቀብ እንዲያጠናክር ጠይቀዋል። በጦር ሜዳ ያለውን ሁኔታ ስንመለከት ሩሲያ ጦርነቱን ለማቆም ፍላጎት እንዳላታና የሚያሉት ዜሌንስኪ ችግሩ የሩሲያን ወታደራዊ ኢንዱስትሪ ስንመለከት ምርታቸውን እያሳደጉ መሆናቸው ነው። በእኛ ግምገማ ይህንን ጦርነት ለመቀጠል ይፈልጋሉ ሲሉ ስጋታቸውን ገልጸዋል። ዜሌንስኪን ጨምሮ ትራምፕና የአውሮፓ ሀገራት የሚያነሱት ጉዳይ የሩሲያ ከነዳጅ የምታገኘው ገቢ ነው። ይህም ጦርነቱን በከፍተኛ ሁኔታ እየደገፈ ነው ይላሉ። ይህንንም መነሻ በማድረግ አሜሪካ ማዕቀብ መጠዋሏ ይታወሳል። በአሜሪካ በተጣለው አዲስ ማዕቀብ ምክንያት በቀን 1.4 ሚሊዮን በርሚል የሩሲያ ድፍድፍ ነዳጅ የጫኑ ታንከሮች ጭነታቸውን ማራገፍ አቅቷቸው በባህር ላይ እንደሚገኙ ጄፒ ሞርጋን የተባለው የፋይናንስ ተቋም ባወጣው ሪፖርት አስታውቋል። ይህ መጠን የሀገሪቱ በባህር ላይ ከሚተላለፈው አጠቃላይ ነዳጅ የውጭ ንግድ አንድ ሶስተኛውን የሚሸፍን ነው። ይህ የነዳጅ ጭነት መጓተት የተከሰተው አሜሪካ በሩሲያ ግዙፍ የነዳጅ ኩባንያዎች ሮዝኔፍት እና ሉኮይል ላይ በጣለችው ቀጥተኛ ማዕቀብ ምክንያት መሆኑ ተገልጿል። ዋሽንግተን ከእነዚህ ኩባንያዎች ጋር የሚደረግ ማንኛውም አይነት የንግድ ግንኙነት እስከ ህዳር 21 እንዲቋረጥ ቀነ ገደብ አስቀምጣለች። ማዕቀቡ በተለይም በሉኮይል የንግድ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ነው። ኩባንያው የውጭ ሀገር ንብረቶቹን ለመሸጥ እንዲገደድ እንዲሁም በኢራቅ በፊንላንድና በቡልጋሪያ የሚገኙ የማጣሪያና ማደያጣ ጣቢያዎቹ ስራ እንዲስተጓጎል አድርጓል። ምንጮች ለሮይተርስ እንደገለጹት የሩሲያ አጠቃላይ የነዳጅ የውጭ ንግድ እስካሁን ድረስ በአንጻራዊነት የተረጋጋ ቢሆንም ጄፒ ሞርጋን ከህዳር 21 በኋላ በነዳጅ ጭነት ማራገፍ ላይ ጉልህ የሆነ ችግር ሊያጋጥም እንደሚችል አስጠንቅቋል። በዚህ ምክንያት የሩሲያ ትልልቅ ደንበኞች የሆኑት ህንድና ቻይና ለታህሳስ ወር የሚያደርጉትን ግዢ በእጅጉ ቀንሰዋል። ከዚሁ ጋር በተያያዘ የአሜሪካው ግዙፍ ኢንቨስትመንት ኩባንያ ካርላይል በማዕቀብ ምክንያት መንገዳገድ ያሳየውን የሩሲያውን የነዳጅ ኩባንያ ሉኮይልን የውጭ ሀገር ንብረቶች ለመግዛት አማራጮችን እያጠና መሆኑን ጉዳዩን በቅርበት የሚያውቁ ምንጮች ገልጸዋል። ይህ የሆነው አሜሪካ በዩክሬን ጦርነት ምክንያት ክሬምሊንን ወደ ሰላም ድርድር ለማምጣት በሉኮይል ላይ በጣለችው ማዕቀብና ኩባንያው ከቀነ ገደቡ በፊት ንብረቶቹን ለስዊዘርላንዱ ገዢ ጉንቮር ለመሸጥ ያደረገውን ሙከራ በመከልከሏ ነው። ሉኮይል በአጠቃላይ ሁለት በመቶ የሚሆነውን የዓለም የነዳጅ ምርት የሚያመርት ድርጅት ነው። ኩባንያው ሊሸጣቸው ያሰባቸው ከአጠቃላይ ምርት 0.5 በመቶ የዓለምን ምርት የሚሸፍኑት የውጭ ሀገር ንብረቶቹን ሲሆን በ2004 በወጣ መረጃ መሰረት 22 ቢሊዮን ዶላር እንደሚገመቱ ገልጿል። በመረጃው መሰረት የአሜሪካ ካር ላይ ንብረቶቹን ለመግዛት ያለው ፍላጎት ገና በመጀመሪያው ደረጃ ላይ ይገኛል። ዝርዝር ግምገማ ከመጀመሩ በፊት ንብረቶቹን መግዛት የሚያስችለውን የአሜሪካ ፍቃድ ለማግኘት ለማመልከት እየተዘጋጀ ይገኛል። ሆኖም ግን ኩባንያው አሁንም ከውሳኔው ሊመለስ እንደሚችል ተነግሯል። የአሜሪካ የግምጃ ቤት ሚኒስቴር ከዚህ ቀደም ጉንቮርን የክሬምሊን አሻንጉሊት በማለት ስምምነቱን እንደሚያግድ ከገለጸ በኋላ ተንታኞች ካርላይል የተሻለ እድል ሊኖረው እንደሚችል ገምታሉ። ካርላይል የአሜሪካን ይሁንታ ለማግኘት የተሻለ እድል አለው ሲሉ የቀድሞው የጋዝ ፕሮም የንግድ ዘርፍ ኃላፊ የነበሩት አዲ ኢምሲሮቪች አስተያየታቸውን ሰጥተዋል። ይሁን እንጂ ስምምነቱ ቀላል አይሆንም። እዚህ ያለው ትልቅ እድል ካርላይል ንብረቶቹን በርካሽ ዋጋ ሊያገኝ መቻሉ ነው። ነገር ግን ጥያቄው የንብረቶቹን ትክክለኛ ዋጋ ለመገምገም የሚያስችል በቂ ጊዜ ያገኛል ወይ የሚለው ነው ሲሉ የፒከሪንግ ኢነርጂ ፓርትነርስ ዋና ኢንቨስትመንት ኦፊሰር ዳኒ ፒከሪንግ ተናግረዋል። ሎኮይል በአውሮፓ ሶስት የነዳጅ ማጣሪያዎች በካዛኪስታን ኡዝቤኪስታን፣ ኢራቅ፣ ሜክሲኮ፣ ጋና፣ ግብፅና ናይጄሪያ በሚገኙ የነዳጅ መስኮች ድርሻዎች ያሉት ሲሆን እንዲሁም በመላው ዓለም በሺዎች የሚቆጠሩ የማደያ ጣቢያዎች አሉት። ለዩክሬን ድጋፍ በማድረግ ከሚጠቀሱት መካከል የአውሮፓ ሀገራት መሪዎች ዋነኞቹ ናቸው። ከእነዚህም ውስጥ ደግሞ የጀርመኑ ቻንስለር ፍሬድሪክ ሜርዝ ይጠቀሳሉ። ይሁን እንጂ ሜርዝ የዩክሬን ወጣት ወንዶች በብዛት ወደ ጀርመን እንዳይመጡ ፕሬዚዳንት ቮሎዲሚር ዜሌንስኪን ማረጋገጥ እንዳለባቸው እንደነገሯቸው ተገልጿል። ቻንስለሩ ይህንን መልእክት ያስተላለፉት ከፕሬዚዳንት ዜሌንስኪ ጋር ባደረጉት የስልክ ውይይት ነው። ሜርዝ በበርሊን በተካሄደ የንግድ ጉባኤ ላይ ሲናገሩ ወጣቶቹ እዚያ በዩክሬን ያስፈልጋሉ በማለት ለውሳኔያቸው ምክንያት ሰጥተዋል። ይህ የሆነው የአውሮፓ ሕብረት አባል ሀገራት በመስከረም ወር ብቻ 79205 ዩክሬናውያን ስደተኞችን አስመዝግበዋል። ይህ ቁጥር ከነሐሴ 2023 ወዲህ በአንድ ወር ውስጥ የተመዘገበ ከፍተኛ መሆኑን የህብረቱ የስታቲስቲክስ ኤጀንሲ አስታውቋል። ለዚህ ቁጥር መጨመር ምክንያት የሆነው ዩክሬን በነሐሴ 2025 እድሜያቸው ከ18 እስከ 22 የሆኑ ወጣት ወንዶች በነጻነት ድንበር እንዲያቋርጡ መፍቀዷ እንደሆነ ኤጀንሲው ጠቅሷል። በተጨማሪም የጀርመን መንግስት ቃል አቀባይ እንደገለጹት በሁለቱ መሪዎች የስልክ ውይይት ወቅት በዩክሬን መንግስት ውስጥ ተከስቶ ስላለው የኃይል ቅሌት ጉዳይም ውይይት ተደርጓል። ጀርመን በአሁኑ ወቅት ከ2 ሚሊዮን በላይ ዩክሬናውያን ስደተኞችን የምታስተናግድ ሲሆን ይህም በአውሮፓ ህብረት ውስጥ ካለው አጠቃላይ ስደተኞች ቁጥር 28.3% በመቶውን ይሸፍናል። በዚህ ጉዳይ ላይ ቻንስለር ሜርዝ እንዳሉት የጀርመን መንግስት ለዩክሬናውያን ስደተኞች የሚሰጠውን ጥቅማ ጥቅም ለማስተካከል አቅዷል። የዚህ ዓላማ ሰዎች በማኅበራዊ ድጎማ ላይ ከመደገፍ ይልቅ ወደ ሥራ እንዲገቡ ማበረታታት ነው ብለዋል። የሩሲያና ዩክሬን ጦርነት ወደ ሶስተኛ ዓመቱ ሊገባ ሲቃረብ፣ ግጭቱ ይበልጥ ውስብስብና አደገኛ ወደሆነ ምዕራፍ እየተሸጋገረ መሆኑን የሚያሳዩ ምልክቶች በግልጽ እየታዩ ነው። የሩሲያና ዩክሬን ጦርነት ከቀላል የሁለትዮሽ ግጭት አልፎ የዓለም አቀፍ የጸጥታ የኢኮኖሚና የሰብዊ ቀውስ ማዕከል ሆኗል። በአንድ በኩል ሩሲያ በጦር ግንባር ባገኘችው አንጻራዊ በላይነት ላይ ተመርኮዛ ኬቭ ዩዋ ሊደር እንጂ ለድርድር እንደምትንበረከክ በጽኑ እምነት ታስጠነቅቃለች። በሌላ በኩል ዩክሬን ይህንን የሕልውና ትግል ከማድረግ ባለፈ የሩሲያ ስጋት አውሮፓን በአጠቃላይ አደጋ ላይ የሚጠል መሆኑን በማስገንዘብ ከአጋሮቿ ተጨማሪ ድጋፍን ትሻለች። ይህ ወታደራዊ ፍልሚያ ከጀርባው ከባድ የኢኮኖሚ ጦርነትንም አዝሏል። የምዕራባውያን ማዕቀቦች የሩሲያን የነዳጅ ገቢ በመገደብ የጦርነት አቅሟን ለማዳከም አልመዋል። የሩሲያ ኩባንያዎች ንብረት ሽያጭና ሽሚያ ደግሞ የጦርነቱን ዓለም አቀፋዊ ፋይናንስ ገጽታን ያሳያል። በተመሳሳይ ጦርነቱ ያስከተለው ሰብአዊ ቀውስና የስደተኞች ፍሰት በአውሮፓ ሀገራት ላይ ከፍተኛ ማኅበራዊና ፖለቲካዊ ጫና መፍጠር መጀመሩን እያሳየ ነው። በመሆኑም የጦርነቱ መጻዒ ዕጣ ፈንታ በግንባሩ በሚገኘው ወታደራዊ ውጤት፣ በኢኮኖሚያዊ ማዕቀቦቹ ፍቱንነትና በዓለም አቀፉ የፖለቲካ አሰላለፍ መደላድል ላይ የተመሠረተ ሆኖ ይቀጥላል።